ይሄ ቪዲዮ ለታካሚዎች፣ ለማህበረሰብ ብቻ ሳይሆን ለሐኪሞች ጭምር የተዘጋጀ በስውር የስኳር በሽታ ታማሚዎችን እጅግ በጣም የሚረብሽ ጤና ባለሙያዎች ሐኪሞችም ጭምር በትክክል ያልተረዱት የስኳር በሽታ አይነት አለ። ለምንድን ነው ሐኪሞች ላዳን በትክክል መለየት የተሳናቸው ወይ? የዚህ ስኳር በሽታ ህክምናውን ክፍተት የፈጠረው አንዱ ይህ ስርዓት ይሳሳትና በተለያዩ ምክንያቶች የሚያሳስባቸው ሌሎች ምክንያቶች አሉ። ይሳሳትና ምን ያደርጋል? የራሱን የሰውነት ክፍል መልሶ ያጠቃ አይነት አንድ ስኳር በሽታ አይነት ሆኖ ነገር ግን በአባቂዎች የሚል የሐኪም ኃላፊነት መረጃ መስጠት ውሳኔው ይታካል። ሐኪሞች ጭምር በትክክል ያልተረዱት የስኳር በሽታ አይነት እንግዲህ በባለሙያዎችም ዓለም በደንብ ያልተረዳ ነው። በተለይ በስኳር በሽታ አካባቢ ብዙ ችግር እየፈጠረ ያለ ስኳር በሽታ አይነት አለ። አብዛኞቻችን የምናውቀው አይነት አንድ ስኳር በሽታ በህፃነት የሚጀምር አይነት ሁለት ስኳር በሽታ የሰውነት ውፍረትን ወይም አመጋገብ የአኗኗር ዘይቤ ለውጥ ችግሮችን ምክንያት አድርጎ የሚከሰት በእርግዝና ወቅት የሚመጣ ሌሎች ጤና ችግሮችን ምክንያት አድርጎ የሚከሰት ለምሳሌ እንቅርት ችግር፣ ሌሎች ኢንዶክሪን ዲዚዝ መነሻ አድርጎ የሚመጣ ስኳር በሽታ እንዲሁም አንዳንድ መድኃኒቶችና ጭንቀትን ምክንያት አድርጎ የሚከሰቱ የስኳር በሽታ አይነቶች አሉ። እነዚህም በደንብ እናውቃቸዋለን። ነገር ግን በስውር የስኳር በሽታ ታማሚዎችን እጅግ በጣም የሚረብሽ ጤና ባለሙያዎች ሐኪሞችም ጭምር በትክክል ያልተረዱት የስኳር በሽታ አይነት አለ ይሄ አይነት አንድ ነጥብ አምስት ወይም ላዳ በመባል ይታወቃል። ላዳ ማለት አብርቤሽን ነው ስሙ ሌትንት አውቶ ኢሚን ዲያቤትስ ኢን አዳልት በመባል ይታወቃል። እንግዲህ ስለዚህ ስኳር በሽታ አይነት ምንነት፣ ስርጭት፣ እንዲሁ መነሻ ምክንያት፣ ምልክቶችና እንዴት ዲያግኖስ እንደመደረግ እንዳለበት እንዲሁም ከነባር ስኳር በሽታ አይነቶች ከአይነት አንድ ከአይነት ሁለት ጋር እያነጻጸርን የሚያመሳስለውና የሚያለያየውን ሁኔታዎችን ዲያግኖሲስን ስናደርግ ሐኪሞች ሳያገኙ ስቀር ምን ያክል ጉዳት እንደሚያስከትል እንዲሁም ያሉትን የህክምና አማራጮችን እያነሳን የምናይ ይሆን። ይሄ ቪዲዮ ለታካሚዎች ለማህበረሰብ ብቻ ሳይሆን ለሐኪሞች ጭምር የተዘጋጀ ነው። የዚህ ስኳር በሽታ አይነት በትክክል ያለመታወቅ ዋና ምክንያት የግንዛቤ እጥረት ነው፣ አዌርነስ ነው ተብሎ ይታመናል። ምክንያቱም ስኳር በሽታው የተገኘበት ጊዜ ገደብ በጣም አጭር ነው። በተለይ በእኛ ሀገር ያሉት የምርመራ አማራጮች ውስን ከመሆናቸውም የተነሳ ካለው ህክምና አሰጣጥ ስርዓት ጋር ተያይዞ ኢትዮጵያ ውስጥ እጅግ በጣም ከፍተኛ የሆነ ተለያዩ ስኳር በሽታ ህክምና ላይ ክፍተት የፈጠረ ግንዛቤ ነው ብዬ ስለማሰብ ነው። ይሄ በጣም አስፈላጊ ስለሆነ በደንብ ሼር አድርጉት፣ ለምትወዷቸው ሰዎች ለሌሎችም አጋሩ። ባለፈው ባደረግኩት ጥሪ መሰረት የኔን ቪዲዮ ከምትከታተሉ ሰዎች 80 ፐርሰንት የምትወዱ ሳብስክራይብ አላደረጋችሁም በሚል ጥሪ ምክንያት ዛሬ ያ ቁጥር ከ80 ፐርሰንት ወደ 78 ነጥብ 8 ፐርሰንት ወርዷል። ሳብስክራይብ ያደረጋችሁት ደግሞ ከ19 ፐርሰንት ወደ 21 ነጥብ የተወሰነ ፐርሰንት ከፍ ብሏል ማለት ነው። ስለዚህ ይሄ በአንድ ቀን የመጣ ለውጥ ነው። እጅግ በጣም አድርጌ አመሰግናለሁ። ሳብስክራይብ አድርጉ። ቪዲዮውን የምትከታተሉ ከሆነ ከገባችሁ ሳብስክራይብ ሳታደርጉ እንዳትወጡ። ምክንያቱም ለእናንተ ብቻ አይደለም ይሄ ቪዲዮ በዋናነት መረጃውን የሚፈልጉ ባለቤቶች አሉ፣ ባለጉዳዮች አሉ፣ የዚህ ቪዲዮ ማለት ነው። ይሄ በጣም ለተወሰኑ ሰዎች የሚሰራ ቪዲዮ ስለሆነ ማለት ነው ለሁሉም አይደለም ግን ለነዛ ሰዎች እንዲደርሳቸው ሼር በምታደርጉበት ጊዜ አልጎሪዝሙ ሴንስ ያደርጋል ለብዙ ሰው ይደርሳል ማለት ነው ስለዚህ ሼር ማድረጋችሁን እንዳትረሱ ላደረጋችሁት ተሳትፎ ደግሞ ሳላመሰግን አላልፍም በጣም ታንኪ ዩ ለማለት ወዳለ ላዳ ምንድን ነው ቀደም እንዳልኳችሁ ላዳ አብሪቬሽን ነው ሌተንት ኦቶ ኢሚን ዳያቤትስ እናዳል ሌተንት ማለት በህክምናው አለም ዘገይቶ የሚመጣ ወይም ቆየች ብሎ የሚከሰት ነገር ማለት ያ ማለት ቀደም ብሎ የሚከሰት ነገር አለ ማለት ሰው ላዳ ከማን ጋር ነው የሚመሳሰለው ከአይነት አንድ ስኳር በሽታ ጋር የመመሳሰል ህኔት ሂደት አለ በዝግታ የሚመጣ የኦቶ ኢሚን ጉዳትን መነሻ አድርጎ የሚከሰት የስኳር በሽታ አይነት ነው ከዚህ ስኳር በሽታ ጋር የሚመሳሰል ግን በህፃናት በብዛት የሚታየው አይነት አንድ ስኳር በሽታ እድሜ ህፃን በሆኑት በተለይ እድሜያቸው ከ4 እስከ ሰባት እንዲሁም 14 ዓመት አካባቢ በሚደርሱ ወጣቶች ላይ የሚከሰተው አይነት አንድ ስኳር በሽታ ይባላል። ይሄ ኦቶ ኢሚዩን የሚባል የጤናውን ችግር ምክንያት አድርጎ የሚከሰት ስኳር በሽታ አይነት ነው። በተመሳሳይ ሁኔታ ግን በአዋቂዎች የሚከሰት ሌተንት ኦቶ ኢሚዩን ዲያቤትስ ኢን አዳልት ይባላል። በአዋቂዎች የሚከሰት የሕፃናት የሕፃናት አይነት ሆኖ ማለት ለዛ ነው ሌተንት የተባለ የሕፃናት አይነት ሆኖ ግን ዘገይቶ የመጣ ስለሆነ ሌተንት ተባለ። ማለት ሲ ሶ ሌተንት ላዳ ከአይነት አንድ ስኳር በሽታ ጋር አመጣጡም ሂደቱም እጅግ በጣም ተመሳሳይ ነው። ስርጭቱም ጭምር እጅግ በጣም ተመሳሳይ ነው። ነገር ግን በአዋቂዎች ነው የሚታየው ማለት ነው። ይሁን እንጂ የሁለቱ ባህር ያለ። የአይነት አንድ እና የአይነት ሁለት ስኳር በሽታ ባህሪ ያለው መካከል ነው ያለው። ለዛ ነው አንድ ነጥብ አምስት አብዘኞቹ የሚሉት ታይፕዋን አለ አንድ ነጥብ አምስት አለ ከዛ ሁለት አለ። ኢንተርሚዲየት ነው ሂደቶቹ አብዘኞቹ ነገሮቹ ማለት ነው። ከዚህ የተነሳ ብዙ ባለሙያዎች ብዙ ሐኪሞች ሚስ ያደርጉታል። ሚስ ዲያግኖስ ይደረጋል። የሚሰጠውም ህክምና የሚደረጉ ምርመራዎች፣ አቀራረቦች የራሱ የሆነ የተለየ አቀራረብ ቢኖረው በትክክል ዳያግኖስ ስለማይደረግ ስለማንለየው የምንሰጣቸውም ህክምናዎች ጉዳት የሚያስከትልበት ሂደቶችም አለው ማለት። ስለዚህ ይህንን ነገር በደንብ እንድትረዱ በደንብ እያብራራሁላችሁ ይሄዳለሁ ማለት ነው። ኢሚኖሎጂክ ዳያቢቲስ ሶሳይቲ ክራይቴሪያ አውጥቷል። ያው ዲፋይን ሲደረግ በሽታው ብዙ ጊዜ በአዋቂዎች እድሜያቸው ከሰላሳ በላይ በሆኑት እንዲሁም አንቲቦዲ ቴስት ኦቶኢሚውን መኖሩን የሚጠቁሙ አንቲቦዲ ቴስት ሲደረግ ፖዚቲቭ የሆኑ በሽታው ከተገኘ በኋላ መጀመሪያ ስድስት ወር ውስጥ ኢንሱሊንን ያልፈለገ በአዋቂዎች የሚከሰት መጀመሪያ ኢንሱሊን የማይፈልግ የሱካር በሽታ አይነት አይነት ሁለት ሱካር በሽታ። ነገር ግን ልክ እንደ አይነት ሁለት ሱካር በሽታ ይሄ ኢንሱሊንን አይፈልግም። ምክንያቱም አይነት ሁለት ነው ተብሎ ስለሚታሰብ ሚስ አንደርስታንድ ስለሚደረግ በደንብ ስላላወቅ ነው ማለት ነው። ስርጭቱን ብናይ ከአምስት እስከ አስር ፐርሰንት ስርጭት ይዛል። ይሄ ስርጭት የአይነት አንድ ስኳር በሽታ ነው ልክ ተመሳሳይ ማለት ነው። ይሄ ማለት ከፍተኛ የሆነ ስርጭት አለ ማለት ነው። አንድ በሽታ በማህበረሰብ ውስጥ በአምስት ፐርሰንት በአስር ፐርሰንት ማለት በጣም ስግንክፋት ነው፣ በጣም ከፍተኛ ቁጥሩ። ይህ ሆኖ ሳለ ግን ዲያግኖስ የማድረግ የማከም ሁኔታዎች እጅግ በጣም ዝቅተኛ ነው። ለምንድን ነው የምነሳው? መነሻ ምክንያቱ ምንድን ነው? ዋናው ምክንያት የሰውነታችን በሽታ የመከላከል አቅም ከውጭ የሚመጡ ነገሮችን እንዲከላከል ተደርጎ ነው ሰውነት የተሰራ። እነዚህ በሽታ አምጪ ሕዋሳት ባክቴሪያ፣ ቫይረስን፣ ፓራሳይት፣ የተለያዩ ነገሮች ሰውነት ውስጥ የሚገቡ ነገሮች አሉ። እነዚህ ነገሮች ሰውነታችን እንዳያጎዳ ኢሚዩን ሲስተም አታክ ያደርጋቸው፣ ያጠፋቸዋል። ነገር ግን ይህ ስርዓት ይሳሳትና በተለያዩ ምክንያቶች የሚያሳስባቸው ሌሎች ምክንያቶች አሉ። ይሳሳትና ምን ያደርጋል? የራሱን የሰውነት ክፍል መልሶ ያጠቀዋል። ኦቶ የተባለበትም ለዛ ነው። ኦቶ ማለት ሰልፍ ማለት የራሱን መልሶ የማጥቃት ሂደት ማለት ሶ፣ ኢሚዩን ሲስተም አታክ ያደርጋል። ማን ነው አታክ የሚያደርገው? ፓንክሪያቲክ ሴሎችን፣ ኢንሱሊንን የሚያመነጩ ሴሎችን ስፔሲፊካሊ አታክ ስለሚያረጋቸው ስለሚጎዳቸው እነዛ ሴሎች ሲጎዱ ኢንሱሊንን ማምረት ያቆማሉ ማለት ነው። እየቀነሱ ይሄዳሉ ማለት ነው። ለምንድነው በሽታ የመከላከል አቅም የራሱን ወገን የራሱን ሰውነት ክፍል መልሶ የሚያጠፋ? ልክ እንደ እርስ በርስ ጦርነት ነው። ሚስ አንደርስታንዲንግ ያለመረዳት፣ ያ ያለመረዳት ሁኔታ ወይ ሚስ አንደርስታንዲንግ የሚከሰተው በዋናነት አንዳንድ ቫይራል ኢንፌክሽኖች፣ ምግብ አይነቶች፣ ስትሬስም ምክንያት በማድረግ በሽታ የመከላከል አቅምን የሚቀሰቅሱ ትሪገርስ የሚባለው ኤንቫይሮንመንታል ፋክተርስ ሰውነት ውስጥ በመግባት የራሳችንን ሰውነት ሰውነትን መልሶ እንዳያጠቃ ሊያደርግ ይችላል ማለት ነው። ከዚህ የተነሳ ላዳ ሙሉ በሙሉ አይነት አንድ ስኳር በሽታ አይነት ሆኖ ነገር ግን በአባቂዎች የሚታይ ማለት ነው። ምልክቶቹን ስናይ ከሌሎች ሌሎች ስኳር በሽታ አይነቶች ጋር ተመሳሳይ ነው። ምንም ልዩነት የለውም። ነገር ግን ልዩነቱ የቱ ጋር አመጣጡ ላይ በአይነት አንድ ስኳር በሽታ ምልክቱ ስታይ መጀመሪያ ሲገኝ አጣዳፊ በሆነ መንገድ ነው የሚመጣው። ከፍተኛ ሆነ የማሳመም ሽንት ማስናት፣ ውሃ መጥማትም ሊሆን ይችላል፣ ድካም ድካም ማለት ሊሆን ይችላል። ከዛም አልፎ ኮማ ውስጥም እስከ ማስገባት ድረስ ሊደርስ ይችላል አይነት አንድ ስኳር በሽታ መጀመሪያ ሲመጣ። ነገር ግን ይሄ አይነት አንድ ነጥብ አምስት ወይም ላዳ የሚባለው ስኳር በሽታ ቀስ እያለ ነው የሚመጣው ከአይነት ሁለት ስኳር በሽታ በፈጠነ ሁኔታ ከአይነት አንድ ስኳር በሽታ በትንሹ በዘገየ ሁኔታ ኢንተርሚዲት ነው፣ መካከል ነው ያለው ማለት አመጣጡ። ከዚህ የተነሳ መካከል ላይ ያለውን ይህን ኢንተርሚዲቱን ብዙ ባለሙያዎች አለዩትም። ባህሪው የአይነት አንድ ቢመስልም እንደ አይነት ሁለት ነው እየታከመ የቆየው። ብዙ ሰው በግልጽም አለየው። ግን ማንን ነው ብለን እያከምን የቆየ ነው? አይነት ሁለት ነው ብለን ነው እያከምን የቆየ ነው። ስለዚህ ከዚህ የተነሳ ታካሚዎች ላይ የተወሰነ ክፍተት ወይም ጉዳት የማስከተል ሁኔታዎች ነበሩ። የህክምናው አቀራረብ በራሱ ማለት ነው። ለመለየት ላዳ ስኳር በሽታውም አንደኛ የሚጀምርበት እድሜ ከሰላሳ በኋላ፣ እንዲሁም ደግሞ የምናደርገው ምርመራ ኦቶ አንቲቦዲስ ብዙ አይነቶች አሉ። ከነዚህ ውስጥ አንዱ ፖዚቲቭ መሆን አለበት ወይም መገኘት አለበት። አሁን የዚህ ስኳር በሽታ ህክምናውን ክፍተት የፈጠረው አንዱ በሀገራችን ውስጥ እነዚህ ምርመራዎች እንደ ልብ አለመገኘታቸው ነገር ግን የሐኪም ሀላፊነት መረጃ መስጠት ውሳኔው የታካሚ ባለሙያው በደንብ ተረቶ መረጃ ከሰጠ ከተለያዩ አገራትም ሊሆን ይችላል በሌሎች አማራጮች ምርመራ ሊያስደርጉ የሚችሉ ሰዎች ሊኖሩ ይችላል ውጭ አሰርቶ ማስመጣት የሚችል ሰው ይኖራል ስለዚህ ያለውን አማራጭ ማቅረፍ የሐኪም ግዴታ ነው ውሳኔው ደግሞ የታካሚ ነው የሚሆነው አንቲቦዲስ የሚባሉ ምርመራዎችን ተስት አድርጎ ፖዚቲቭ መሆን ይኖርበታል። መጀመሪያ ሲገኝ ላዳ ኢንሱሊን አይፈልግም። በተለይ መጀመሪያ ስድስት ወር ላይ ኢንሱሊን አይፈልግም። ምክንያቱም የተወሰነ የቀረ ቤታሴል ሪምናት ስላለ፣ የቀረ ስላለ ያ ኢንሱሊን ስኳሩን እያገዘው፣ ሰውነትን እያገዘ ይቆያል። ነገር ግን ጊዜው እየጨመረ ሲሄድ ያ ኢንሱሊን የሚያመርተው ቤታ ስል ጉዳቱ እየተፋጠነና እየጠፋ ስለሚሄድ ኢንሱሊን መፈለጋቸው የማይቀር ስለዚህ ኦቨር ታይም በተወሰነ ጊዜ ኢንሱሊን ይፈልጋሉ ማለት ነው። ስለዚህ መጀመሪያ ስድስት ወር ኢንሱሊን ያልፈለገ ስኳር በሽታ አይነት ሰውነት ይዘታችሁ ቀጭን የሆነ አንቲቦዲ ተስት ተደርጎ ፖዚቲቭ የሆነ እድሜያችሁ ሰላሳ በኋላ የመጣ ስኳር በሽታ አይነት ከሆነ ይሄ አይነት አንድ ነጥብ አምስት የመሆን እድሉ እጅግ በጣም ከፍተኛ ነው ማለት ነው። ስለዚህ ይሄንን መለየት የስኳር በሽታ የመቆጣጠሩና የክትትል ሁኔታችሁ ላይ ከፍተኛ ሁን ልዩነትን ይፈጥራል። አውቃችሁ ተረድታችሁ ለሐኪሞችም ጭምር መረጃ የመስጠት ትችላላችሁ፣ የመጠየቅ ጥያቄ ማንሳት መፍታችሁ ስለሆነ ማለት አንቲቦዲስ የሚባሉት ምን አይነቶች ናቸው? አንቲቦዲስ ቴስት ማርከሮች አሉ እነዚህ ፓንክሬስ ውስጥ በሚገኙ ቤታ ሴሎችን ታርጌት ያደረጉ ወይም ኢንሱሊንን ታርጌት ያደረጉ ናቸው፣ አንቲቦዲስ ሶ ዘይ ዲስትሮይ ኢንሱሊን ወይም ቤታ ሴል። ከዛ በኋላ ኢንሱሊን እጥረት ይመጣ ስኳሩ ይመጣል ማለት ነው። ከዚ እንደዚህ ውስጥ በዋናነት ጋድ የሚባል ግሉቱሚክ አሲድ ዲካርቦክስሊስ አንቲቦዲስ የሚባለው አንዱ ነው። ሌላው አይዝሌት አንቲጂን ቱ ቤታ ሴሎች ላይ የሚፈጠር ማለት ነው። ዚንክ ትራንስፖርተር ኤይት አንቲቦዲስ አይዝሌስቴል አንቲቦዲስ ኢንሱሊን ኦቶ አንቲቦዲስ የሚባሉት አይነቶች ናቸው። ከነዚህ ውስጥ አንዱ ፖዚቲቭ ከሆነ ያ ሰው ኤዘር ህፃን ከሆነ አይነት አንድ ነው ያለው፣ አዋቂ ከሆነ ላዳ ነው ያለው ማለት ስለዚህ ከተለመደው ከስኳር በሽታ አይነቶች ጋር ብናነጻጽረው ለምሳሌ ላዳ መነሻው እድሜ ከ30 በኋላ ነው። አይነት ሁለት እድሜ ከ30 በኋላ ነው። አይነት አንድ በህፃናት በዋናነት ከ14 ዓመት በታች ማለት ነው። ኦቶ አንቲቦዲስ በላዳ ፖዚቲቭ ነው፣ በአይነት አንድ ፖዚቲቭ ነው፣ በአይነት ሁለት ኔጌቲቭ ነው። ተስት ቢደረግ ቢደረግ አይኖርም ማለት ነው። ላዳና አይነት አንድ ሱካር በሽታ ኢንሱሊን ይፈልጋሉ እንደመነሻ ህክምና ነገር ግን በላዳ ላይ መጀመሪያ አካባቢ ኢንሱሊን አስፈላጊ ላይሆን ይችላል የተወሰነ የቀሩ ቤታ ሴሎች ስላሉ ማለት ነው። በአይነት አንድ ላይ ኢሚዲየትሊ ኢንሱሊን ያስፈልገናል። በላዳ ላይ ግን ትንሽ ቆየት ያለ ዲሌይድ የሆነ ኢንሱሊን ሊያስፈልገው ይችላል። አይነት ሁለት ላይ ኢንሱሊን ሊያስፈልግ ይችላል ለረጅም ጊዜ ያለ ኢንሱሊን አይነት ሁለት ስኳር በሽታ በሚዋጥ መድሃኒቶች ልናከማቸው እንችላለን። ኢንሱሊን ሪዚስታንስ ብናይ ለአይነት አንድ ስኳር በሽታ ሪዚስታንስ የለውም ዴፊሸንሲ ነው ያለው። እንዲሁም ላዳ ላይ ኢንሱሊን ሪዚስታንስ በጣም ዝቅተኛ ነው። አይነት ሁለት ኢንሱሊን ሪዚስተንስ ከፍተኛ። ጄኔቲክሱን ብናይ ላዳ ብዙ ጊዜ ከቤተሰብ ታሪክ የሌላቸው ሰዎች ላይ የሚከሰት እንዲሁም አይነት አንድም እንደዚሁ ፋሚሊ ሂስትሪ ሊኖርም ላይኖርም ይችላል። ያን ያክል አይደለም ግን፣ አይነት ሁለት ላይ ከፍተኛ የሆነ ፋሚሊ ሂስትሪ ወይም በቤተሰብ ላይ የሚከሰት ስኳር በሽታ ነው። አንድ አባት ስኳር በሽታ ካለው አይነት ሁለት ከሆነ ልጅ የሚያዝ ዕድሉ አርባ ፐርሰንት ነው እናትና አባት ሁለቱ ፖዚቲቭ ከሆኑ ደግሞ እስከ 70% ከፍ ሊል ይችላል። ስለዚህ አይነት ሁለት ስኳር በሽታም በዋናነት የጄኔቲክስ ተጽዕኖ አለበት፣ የዘረመል ተጋላጭነት ወይም ተጽዕኖ አለው ማለት ነው። ያ ማለት ጄኔቲክስ ብቻውን በቂ ነው ማለት ሳይሆን ሌላ ከአካባቢ የሚጨመር ነገር ይፈልጋል ስኳሩ ለመምጣት። አመጋገብ ስህተት፣ እንቅስቃሴ አለመስራት መስራት፣ ላይፍስታይል፣ ያኗኗር ዘይቤ ችግር ሲጨመርበት ስኳሩ የመምጣት ሁኔታ ይኖራል ማለት ነው፣ ብቻውን አይደለም። የሰውነት ይዘታቸውን ስናይ ላዳ እና አይነት ሁለት ሱካር በሽታ ኦቤሲቲ ዝቅተኛ፣ በአይነት ሁለት ኦቤሲቲ ከፍተኛ። ባህሪዎቹን አብዛኞቹን ብታዩአቸው ላዳና አይነት አንድ ሱካር በሽታ እጅግ በጣም ተጠራራቢ የሆነ ባህሪ ነው ያላቸው። ነገር ግን ላዳ የሚታከመው እንደ እንደማን ነው እንደ አይነት ሁለት ሱካር በሽታ ነው የሚታከመው? እዚህ ጋር ነው ችግሩ። እድሜ ከሰላሳ በኋላ ስለሆነ ሐኪሞች ሱካር ሲገኝ ላዳ የሚባል ነገር አይምሯቸው ላይ ስለማይመጣ ላዳውን ልክ እንደ አይነት ሁለት ስኳር በሽታ አድርጎ ያክሙታል ማለት ነው ሰው። ይሄ ደግሞ የስኳሩ ጉዳት እንዲፋጠን የቀሩ ቤታ ሴሎች ጉዳታቸው እንዲፋጠን ነው የሚያደርገው። ምክንያቱም ላዳ ኢንሱሊን ነው የሚፈልገው መጀመሪያ ልክ እንደ አይነት አንድ ስኳር በሽታ። ነገር ግን የሚዋጥ መድኃኒት ነው የሚሰጠው። የሚዋጠው መድኃኒት ለላዳ በትክክል ላይሰራ ይችላል ማለት ነው። ለዚህ ነው ዲያግኖስስ በደንብ መለየት እጅግ በጣም አስፈላጊ የሚሆነው። ለምንድን ነው ሐኪሞች ላዳን በትክክል መለየት የተሳናቸው ወይም የተቸገሩት? አንደኛው አይነት አንድ ስኳር በሽታ በህፃናት ይከሰታል ብለን አይምሯችን ላይ ስለቀረጽን በአዋቂዎች ሲከሰት ከነበረው ፓተርን የተለያየ ስለሆነ ሚስ የመደረግ እድሉ ከፍተኛ ነው ማለት ሶ ዋናው ላዳውን እንደ አይነት ሁለት አድርገን ነው እያከምን የነበር ነው። እንደገና ኢንሱሊን ኢንዲፔንደንስ ላዳ መጀመሪያ የተወሰነ ቤታ ሴሎች ስለሚኖሩት ኢንሱሊንን አይፈልግም ከዚህ የተነሳ ሚዋጥ መድኃኒት ነው የሚሰጠው። የተወሰነ ኢንሱሊን ቀሪ ስላለው ማለት ነው። ነገር ግን መጠኑ በቂ ስለማይሆን ኢንሱሊን መስጠት አስፈላጊ ነው። በትክክለኛ ህክምናው ማለት ነው። ስለዚህ በዚህ ምክንያት ሚስ ዳያግኖስ ይደረጋል። ሌላው ኦቶ አንቲቦዲዝ በተለምዶ የሚደረግ ምርመራ አይነት አይደለም፣ ሁሌ የምናደርገው ምርመራ አይደለም። ላይገኝም ይችላል እንደውም ኢትዮጵያ ውስጥ በአብዘኛው ይኖራል ብዬ አስብ ስለማይኖር ሐኪሞች አይምሯቸውም ላይ ማይመጣም አያዙትም። ስለዚህ ዳያግኖስ አይደረግም ማለት ነው ሌላኛው ሚስ ዲያግኖስ የሚደረግበት ዋና ምክንያት በሽታው ስኳር ላዳ ቀስ እያለ የሚመጣ ስኳር በሽታ ግራጁያል ፕሮግሬሽን ኦቶ ኢሚን ዲስትራክሽኑ ቀስ እያለ ነው የሚመጣ። እንደ አይነት አንድ ስኳር በሽታ የሆነ ሰዓት ላይ ተፋጥኖ የመታየት ሁኔታ የለውም። ነገር ግን በጣም ስሎውሊ ቀስ እያለ የሚመጣ ከመሆኑ የተነሳ ለስተት ተዳርጓል ማለት ሌላኛው ቴስት ቢኖር እንኳን የ ምርመራ ዋጋው እጅግ በጣም ውድ ከመሆኑ የተነሳ እንደ መጀመሪያ አማራጭ ሆኖ ለሐኪሞች እንደ ምርጫ አይቀርብም ማለት ነው ወይ አይመጣላቸውም ማለት ነው። ላዳ ሚስ ዳያግኖስ የሚደረግበት ዋና ምክንያት ይሄ ነው። በትክክል ማግኘት ምን ያክል ጥቅም አለ ውስጥ ይሄንን እኔ አንድ ሰው ላዳ እንደጀመረው ወይም ሊጀምር አካባቢ በትክክል ዳያግኖስ ተደርጎ ኢንሱሊን ስለሚፈልግ የጎደለው ኢንሱሊን ቢሰጠው ኢንሱሊን የሚያመርቱ ቤታ ሴሎች እንዳይጎዱ ወይም የቀሩትን ከጉዳት ማትሪፍ ይቻላል ለዚህ ነው ኤርሊ ዳያግኖሲስ እና ኤርሊ ትሪትመንት እጅግ በጣም አስፈላጊ የሚሆነው ማለት ቤታ ሴል መጠኑም እናስቀራለን ስኳሩን በቀላሉ ኮንትሮል ማድረግ እንችላለን ማለት ከዚህም የተነሳ ሌሎች ሊመጡ የሚችሉ ኮምፕሊኬሽኖችን ማዘገየት ሁኔታዎቹ ይኖራሉ ማለት ነው አንድ ሰው ላዳ ካገኘ እንዴት ነው ማኔጅ የሚያደርገው ልክ እንደ ሌሎች ሱካር በሽታዎች ነው ማኔጅ የሚደረገው። ነገር ግን ክትትሉ የተወሰነ ጥብቅ ሊሆን ይችላል። ሲሪአክቲቭ ፔፕታይድ የምንለው ይሄ የኢንሱሊን መጠን የሚለካ በተዘዋዋሪ ደግሞ ሰውነት ውስጥ የቀረውን የቤታ ሴል መጠን የሚነግረን የፕሮቲን አይነት ነው። ኢንሱሊን መጀመሪያ ላይ በጣም አስፈላጊ፣ የሚዋጥ መድኃኒቶች በአብዛኛው ጊዜ አይሰሩም ልክ እንደ ሌሎች ሱካር በሽታ አይነቶች ጤናማ የሆነ የአኗኗር ዘይቤ፣ የአመጋገብ፣ የአካል ብቃት እንቅስቃሴ ማድረግ፣ ጭንቀት መቆጣጠር፣ የእንቅልፍ ሁኔታዎቹን ማስተካከል አስፈላጊ እንደመድሞ ላዳ ምንድን ነው? ልክ እንደ አይነት አንድ ስኳር በሽታ ሆኖ በአዋቂዎች የሚታይ አውቶኢሚን ዲስትራክሽንን ምክንያት አድርጎ የሚመጣ ብዙ ባለሙያዎች ሚስ ዲያግኖስ የሚያደርጉት በትክክል የማያገኙት የስኳር በሽታ አይነት ዲያግኖስ ለማድረግ በሽታውን ለማግኘት ተጨማሪ አንቲቦዲስ ስፔሻል የሆኑት ቴስቶች ናቸው። እነዚህ አንቲቦዲስ እና ሲሪ አክቲቭ ፕሮቲን ፎሎ ማድረግ የሚፈልግ የሱኳር በሽታ አይነት ነው። ኢንሱሊን እጅግ በጣም አስፈላጊ የሆነው የሚዋጥ መድኃኒት እየተሰጠ የሚቀጥል ከሆነ ጉዳትን የሚያፋጥን ጉዳት የሚያስከትል እንዲሁም ግንዛቤ እጅግ በጣም የሚያስፈልገው ብዙ ባለሙያዎች የማያውቁት ማለት ነው። ስለዚህ ይሄንን ቪዲዮ ላይክ ሼር በማድረግ ብዙ ሰዎች ጋር እንዲደርሰው ባለሙያዎችም ጭምር ሐኪሞችም ጭምር እንዲያዩት ማድረግ አለባቸው። የዛሬ ቪዲዮ ይህን ይመስላል። ሌላ ጊዜ በሌላ ቪዲዮ ላገኛ። እስከዛው ድረስ መልካም ቆይታ።